ያልጠረጠረ ተመነጠረ። ቡራ ተበላ። ቤተሰቦች ዛሬ እንግዲህ ሀይሚዬ ማት አይጠብቁም ብላ ከዳኒ ጋር ከች ብላለች። በፎቶ እንግዲህ ሰሞኑን ቲቶክ ላይ እንደምታውቁት በጣም ብዙ ሴቶች ሲፋዱበት፣ ሲጣሉበት የነበረው ልጅ ዛሬ ሀይሚዬ በይፋ ይዘው መታለች። በነገራችን ላይ ማለት ነው ዱባይ ላይ ሀይሚዬ ተጠንቀቂ፣ የዱባይ ሴቶች ወንድ ይቀማሉ፣ ባል ይቀማሉ፣ ፍቅረኛ ይቀማሉ እያለን ስንመክር ስናስጠነቅቅ፣ በስተመጨረሻ ግን ሀይሚዬ ናት የተወሰደችበት። ቡራ ዛሬ ተበላ። ትናንትና አይታችኋል። እንዴት ጨጓረዋል ጥንድ እንዳደረጋት የነበረ የሆነ ፈረንጅ አፍጠሻ አይተሽዋል፣ ለምን አየሽ በማለት እንግዲህ በጣም አስጨናቂ ፕራንክ ነበር ያደረጋትኝ። እውነት ለመናገር ቀላል አልነበረም። ዛሬ ደግሞ ብድር በምድር ሀይምዬ በዱባይ ምድር ላይ ብሩኬን ልታጨልለው ነው። ልታጨልለው ካልሆነ በስተቀር ይሄን ነገር አታረግም ነበር። እና ለመዝናናት ሄዳችሁ ተዝናንታችሁ በሰላም ብትመለሱ መልካም ነበር። በጣም ብዙ ሴቶች ደግሞ ይሄ ልጅ ብሩክን ይመስላል፣ ቡራን ይመስላል እያላችሁ ነበር። በእርግጥ ቆንጆ ነው፣ ምንም ጥርጥር የለውም። ግን ቡራን አይመስልም። በምን በምን አገናኝታችሁት እንደሆነ አላቅም ና ብዙ ሴቶች ሃይምዬ እንደው በፈጠረሽ ቡራ በፈጠረ እኔ በፍቅሩ ተጨልያለሁኝ ምንድን ነው አደርሰልኝ እያላችሁ ስትሉ ነበር። ዛሬ በይፋ ሃይምዬ ይዘው መታለች። በቻናሉ ላይ ፎቶ ተለቋል፣ ቪዲዮ ማታ ይለቀቃል። እኔ ብሩኬ ታየ በቃ ሲጨልል ማለት አሁን ይሄ ልጅ ከይሄ ልጅ ተመችቶኛል፣ ወድጀዋለሁ ብላ ልትመጣ ነው ሃይምዬ። ምንም ጥርጥር የለውም። ታውቃላችሁ እንግዲህ ያው ትናንትን ብድር በምድር ልትመልስ ይመስለኛል። እኔ ግን ሳያቸው እንዴት እንደደነገጡ ቤተሰቦቼ ማለት ነው። በእርግጥ ረጅም ነው እንደ ቡራ፣ ቆንጆ ነው እንደ ቡራ። ግን ደግሞ አይመሳሰሉም በምንም ነገር ሊመሳሰሉ አይችሉም። መጀመሪያ ቡራ ለምን አወጣኸው አንተ? መጀመሪያ እኮ ነው ያወጣኸው በኢንስታግራም ላይ ማለት ስሙ ዳኒ ነው። የኢንስታግራም ስሙ ዳኒ ነው እና እሱ ራሱ ቀንሎላ ያደረገ ከዛ ቡራ ደግሞ ሼር አደረገው። ከዛ ሴቶቹ አዩት ቲክቶክ ላይ ቤተሰቦች። በቃ እስክሮን እስክሮል ሳረግ እሱን ብቻ ነው ማገኘው። ሙስሊምም እንደዛው እያቀናበረ ክርስቲያንም ብቻ በአጠቃላይ በእምነት ምናምን ሳይሆን ብቻ በአጠቃላይ እያቀነባበሩ ልጁን ካላመጣችሁ እኔ ትንፋሼ ልትቋረጥ ነው ልሞት ነው ልጠፋ ነው ልሰበር ነው ምናምን እያሉ እውነት እኔ በጣም ነበር የተተሰጡት ሁላ ና ልጁ ደግሞ እንግዲህ የሆነች ቆንጅዬ ነገር አለች። ከእሷ ጋር ፎቶ ገጭ አድርጓል። እና ሚስቱ ኦር ደግሞ ልጅም አለው የሚባል ወሬ ሰምቻለሁ። ግን በምን አይዲያ ሀይሚ ጊዜው እንደመጠሽ ባላቅም፣ ዛሬ ቡራ መጨለሉ ነው። እውነቴን ነው የምላችሁ። እዛ ኢትዮጵያ ሆኖ ቢያንስ እንኳን ጨጓራ ወተት ምናምን እየገዛ የሚጠጣ ነበር። አሁን ጾም ነው፣ ወተት ገዝቶ መጠጣት አይችል። በገዛ እጅህ ነካክተህ ነካክተህ ሀይሚዬን ነብር አደረካት፣ ወደ ቀድሞ ስራዋ እንድትመለስ ለዛውም ደግሞ ዱባይ ላይ በሀገርህ እንኳን ቢሆን ጓደኞቹ አይዞህ አለን፣ ከጎንህ ነን እያሉ ያጽናኑ ያባብሉህ ነበር፣ እነ ሀሰን እነ ፍጼ ምናምን። በእርግጥ ፍጼ ለሀይሜም ያግዛል ቤተሰቦች እና አሁን ብቻህን አንድ መኝታ ክፍል በዚህ ሙቀት ቅጥልጥል ማለት ነው ቡራዬ፣ ወንድሜ አይዞህ፣ ቻለው፣ ቻለው መጀመሪያ ማን ጀምራለ። ሀይሚዬ ግን ምን አስባ ነው እንዲሁ ምልትል ሊሆን ይሄ ልጅ እዛ መጣ። መቼም ወድጄ ዋለሁ እንደማትል እርግጠኛ ነኝ እና ለምን ገና ለገና ፈረንጃ አየሽ? እንዲ ቆይ ምን ት ታዲያ እንዴ፣ አይኗን ብሩኬታ ያርጋ ወይንም መሬት መሬት እያየሽ ትሄድ እንዲ? እንዴት ነው እንደ ዶሮ ልጃገረት ልጃገረድ ገጠር ላይ ማለት ነው። መሬት መሬት እያየሽ ነው የምትሄደዋሉ። እና እሷም እንደዛ እንድትሆን ነበር ፍላጎትህ። ይው አመጣችን፣ እንዴት ነው አታምጣው ስለው አምቶ ቆለለው ማለት ዛሬ ነው። ቤተሰቦች ልጁም ቆንጆ ነው። ቆንጆናት ቆንጆ ናት። ቡራም ቆንጆ ናቸው። ግን ደግሞ ሀይሚ ቡራ ደግሞ ከዛ ውጪ ወደ ውጭ ነው ስራው ተጀምሯል፣ ዱባይ ላይ። ቤተሰቦች፣ ሀይሚዬ ልታትረማምሰው ልታጫጫው ነው። በእርግጥ ቻናሏን በዚህ አጋጣሚ ይንቀሳቀሳል እኔ ደስ ብሎኛል። ምክንያቱም ቻናሏ ወደ 200 ሺ እንዲሄድ እንፈልጋለን፣ ሁላችንም ማለት ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቦቼ፣ አብራችኋት ሆኖ እኛ ጋር አብራችሁን ሆኖ ማታ ቪዲዮ ለማየት በጉጉት እንጠብቃለን። ግን ምን እንደምትል እኔ ጓጉቻለሁ። የቡራ ስሜት ምን ይሆናል የሚለው ነገርም እንደዛው ተመሳሳይ እና የሄደች በነገራችን ላይ ኖረው ዱባይ ላይ ነው ቤተሰቦቼ። ኢትዮጵያዊ ኢትዮጵያዊ ይሁን እንጂ የሚኖረው ዱባይ ላይ ነው ምናምን ኦርት ደግሞ ቡራም እያለ ነበር ሀይሚዬ እንዳጠፊ ምናምን እያለ ነበረ። በቃ ይሄ ልጅ ዟት ጥፍትሌል ነው። ቡራዬ ተበላ ተበላህ ተበላህ። እኛ ያሰብነው ሀይሚዬ ሀይሚዬ እንዳትቀማ ነበር። በስተ መጨረሻም ግን ቡራን የተቀማው ቤተሰቦቼ ና ሀይሚ ብጠፋ ምናምን እያለ ብዙ ጊዜ እየደጋግመው ነበረ። አሁን መንገዱ ምናምን ጠፍተው ሳይሆን የምጠፋው ቤተሰብ የሆነ ቆንጆ ሸበላ ይዛ ነው የምጠፋው። ቡራዬ ተበላህ። አባቴ ይዘህ ቶሎ ብለህ ገዝግዘህ ወደ ኢትዮጵያ ካልገባ ሀይሜን በዚህ አካሄድህ፣ በዚህ አካሄዷ ማለት ነው፣ ወፍ የለም በማክላጁ ና ቤተሰቦቼ። ፈን የሚያደርግ ቪዲዮ ይሆናል ብዬ ተስፋ አደርጋለሁ። ለማኑ ም እስከ ማታ በጉጉት እንጠብቃለን። ትጠብቃላችሁ ሁላችሁም ግን ልጁ ያምራል ቤተሰቦች የምር እናንተም ደግሞ ቲቶክ ላይ ከዚህ በኋላ መንጨጨታችሁን ታቆማላችሁ ምክንያቱም ከሀይሚ ጋር መጥቷል በዛውም ደግሞ ያለውን ነገር ሊያሳውቃችኋል ብዬ ተስፋ አረጋለሁኝ ቤተሰብ ባይ ባይ